ሶምያ ችግር ላይነች። ችግር ገጠማት። ሶምያ ምስኪን በትናንትናው በተለቀቀ ቪዲዮች ሁላችንም እንግዲ ያድንቀናት ነበር። ዛሬ ደግሞ ከዛ ተቃራኒ በሆነ ነገር ችግር ገጥሟታል። እንግዲ እንስተካከልላት እናስባለን። ቤተሰብ አሰላሙ አሌይኩም ወረሕመቱላ ወበረካቱ። እንዴ ናችሁ? ደና ናችሁ ወይ? ከኔጋ አልሐምዱሊላ ወሊላ ልሐምድ። ሁሉም ሰላም ነው። እንዴት ይዟችኋል? ስራ አፍያ። ቤተሰብ ሁሉ ሰላም ሶሚያ እንዳያችኋት እንግዲህ ትናንትና በተለቀቀው ቪዲዮ እኔ እንኳ ሰይድ አብጃለሁ ያለውን ቪዲዮ ነበር የሰራው ማለት ነው። ያኛውን ወዲያውኑ ስለተለቀቀ የሶሚያ አይችኋለሁ ግን አልሰራውበትም ነበረ። በዛ ሰራበታለሁ እያልሁኝ በዛ እፈተፈታለሁ እያልሁ ቤተሰብ፣ ሌላ አዲስ ነገር መጣ ማለት ነው። በጣም ነው የሚያሳዝነው። በሚያሳዝን ሁኔታ በሚያሳዝን ሁኔታ ስላችሁ የሰይድ ወንድም ስለሆነ ልጅቱ ምንም አትሆንም። ልጇን ነው እንግዲህ የተታለለችበት። ልጇን ግን ደግሞ የሰንድ ወንድም ስለሆነ የወንድሙ ልጅ ስለሆነች ምንም አያደርጋትም። ግን ሶምያ ሶምያ ትናንትና እንደዛ በደበደበቻቸው ሽንታቸው እስክትሸና ድረስ በተደበደበቸው በጣም ብዙ ሰው ሶምያን አድንቆ ነበረ። ዛሬስ ዛሬስ፣ ምን አላችሁ? ምን አላችሁ? እንደምትወጣው ምንም ጥርጥር የለውም። ይህንንም በባሌም በቦሌም ብላ፣ እነዛ ጎረምሶች ደግሞ እነዛ አይታችኋቸው ከሆነ እንዲሁ ማን እንደፍሮኝ፣ እንግዲያውማ እንደፍሮኝ ሞክረኝና ነው አይደለ? ግጥምና ዘፈን። እንግዲያውማ እንደፍሮኝ ሞክረኝና ሞክረኝ። ዝምበይ በቃ ዝምበይ የታባቱ ዝምበይ ቦዲጋርድ ናቸው፣ ቦዲጋርድ። ዝም በይ ብለዋታል። እንግዲህ አሪፍ ነገር እንደሚሆን ተስፋ እናደርጋለን። ምንም ነገር እንደማይሆን ተስፋ እናደርጋለን። በጥሩ ነገር እንደሚስተካከል ተስፋ እናደርጋለን። ያው የሰይድ ወንድም እንዳያችሁት ወንድሙ አሳዝኖት ነው ወንድሙ ጎዳና ወጥቶ። እኔ የሰይድን ስብሰባ ግን ሁሌ ነው መሳቅ። ወሬውም ያስቀኛለኝ፣ ስራውም፣ ድራማውም ያስቀኛል። የሚገርማቸው ማለት ነው። እና ትናንትና እንዳያችሁት በቃ ማበዴ ነው ማበዴ ነው እያለ እንዳያችሁት መንገድ ላይ ወጦ ካርቶን አንጥፎ አንዲት የሆነች ነገር ይዞ እንደዛ ተቀምጦ ምናምን እንትኖች ምስተን ይበሉ ብለውታል። ብዙዎች አላገዙትም። በቃ የትናንትና ውሎ የነበረው ከሶምያ ጋር ነው። ከተለቀቀ ከሁለት ሰዓት በኋላ ነበር ያየሁት በጣም ከሰባት ሺህ በላይ ኮሜንት ነበረ። ከአስራ አንድ ሺህ በላይ ላይክ ነበረው። ያ ሁሉ ሶምያ ሶምያ ሶምያ ሱምያ እዚ ግና እያለ ሲል ነበረ። እንግዲህ ያህ ደግሞ ተገልብጦ ዛሬ በዚህ መልኩ መጧለ ግን ሁሉም ያማረ እንደሚሆን እሷ እንዳለችው ልጅ አምጣ ብጥብጥ ሊመጣ ነው። እንዳያቸውት ነው። ቤተሰብ በአስቸኳይ ልጅቷ መምጣት አለበት፣ ካልመጣሽ ብጥብጥ ይመጣል ብሏል። እንግዲህ የሱምያ ወገንና የሰይድ ወገን ማን ያሸንፋል? አብረን እና ያለን በነገራት ልጅት በመሰረቋ አልደነገጥኩም። ምክንያቱም የሰረቃት አጎቷ ነው፣ የሰይድ ወንድም ነው፣ የአባቷ ወንድም ነው። ስለዚህ ምንም አያስደነግጥም፣ ምንም አያስደነግጥም። አይመስላችሁም? ደነገጣችሁ? እንዴት ናንተ እኔ አላስ እሷ የደጋረገች፣ ሲጀመር ድራማ ነው የምሰሩት። ኬኬ ተጫወታችሁብን። ኮሜንቶቹ አሁን እየመሰሉ ነው እና እስከዛሬ ድራማ መሆኑን አታውቅም የነበር እሷ የደጋረገችው ያጎቷ ልጅ ነው ምንድነው ነው አጎቷን ያሳድጋል ብለዋል። እንደ ነገርኳችሁ ልጅቷ በመሰረቋ ምንም ምክንያቱም አጎቷ ስለሆነ በዛ ላይ ድራማ ነው። ሌላ ሰው ቢሆን ትንሽ ያስደነግጣችሁ ነበር። ሀታ ድራማ ቢሆን አሁን ልጅቷ ተሰረቀች ለማለት ይከብዳል። ከአጎቷ ቤት ናት እ ከወንድሜ ቤት ብትሆን አሁን ምንድን ተሰረቀች ነው እንደ ልጅ የምል አይደለም። ስለዚህ ሲጀምር ለምን ልጅን ይዘሽ ትሄጃለሽ? በጣም ተሳስተሻል። ከሰይድ ከተገናኘሽ ቆርጡን አሳውቂ ልጅን አታርቂ ብለዋላይ ኮሜንቶች ይህ ነገር ድራማ እየመሰለ ነው። አሁን ገና ቆይ፣ እስከ ዛሬ ድራማ መሆኑን አታውቁም? እስኪ ወላ በሉ። ተው ወይኔ እናንተ። ቆይ እስከ ዛሬ ድራማ መሆኑን አታውቁም ወይ? ድራማ ባይሆን እንደዚህ ረዝም ነበር እንዴ ነገሩ? ድራማ ባይሆን ሞባይል ይዞ እንደዚህ ዝም ብሎ መቀረጽ አለ እንዴ? ወሬው እራሱ እኳ አይመጣላችሁም። ድራማ ባይሆን እንደዚህ ሞባይል ይዛችሁ ለመቀረጽ፣ ለማውራት ራሱ ወሬው አይመጣላችሁም። ተው ብስል ሆኑ ተው። ኡመር ጀግና ሁለዚህ ጊዜ ሀቀኛ። ይሄ ነገር ድራማ ነው ሲመስለኝ በቃ የደረሱ ወለ ተጃጅለዋለ። በቃ አረታዊ ድራማ መሆኑ እስከዛሬ አታውቁም? የምራችሁን ነው ግን የምራችሁ ነው? ወላ ኮሜንቱ መቅደመቅ እንዲልላቸው ብላችሁ ነው? ስራ ነው ስራ ነው የተሰፍ አንቺ እኮ ጥፋት አለብሽ ልጅሽን ይዘሽ መሄድ አልነበረብሽ በፀባ የነበረ መቀበል የነበረብሽ ሰሄድ አብዳለች ብላ አለ ደግሞ ያኛው ወንድም ሞል ሰሄድ አብዳለች ብላ ሰሄድ አብዷል ብላ የቤቱን ካርታ እናፍላለች ግን ይቀጥላሉ በነገራችን ላይ የእነዚህ ሰዎች ድራማ ማለቂያ የለውም ግን እናመሰግናለን እኔ ራሱ አንድ ጊዜ ሁለት ከአሁን በፊት አንድ ጊዜ ሀያትን ያገባ ጊዜ እና ትናንትናና ዛሬ ቪዲዮ ሰርቸባቸኋለ ለእኛም የስራ እድል ስለምሰጡን እናመሰግናለን ነገር ግን ነገር ግን ድራማቸው እስከመቼ እንደሆነ ማብረን እናያለን። መልካም ስራ ይሆንላችሁ። ሴሮሽ ባካችሁ፣ እንደዚህ ካልተባለ ተከታታይም የለም። ጥሎብኝ ጥሎብኝ ናያለች፣ ዘፋኛው ጥሎብን ማለት ነው። ጥሩ ነገር አይወድልንም። ለዚህ ብጥብጥ ያለው ነገር ጣቢ ያለው ነገር ነው። እኔማ ከሀገር ቤት ልግባ እንጂ እማልጥ አለው ሰው የለኝም። ወላ ወንድሜ ወላ እህቴ ወላ በቃ እየተመጣበጡ ነው ይላችሁ፣ የምመጣ ማለት ነው። የምር ሀገር ቤት ከእድፍ ሀገር ነው ማስጎበኛችሁ። ደስ ደስ የሚል ነገር ነው ምሰራላችሁ። ብቻ ግን ሱምያና ሰይድ ሳናደንቃቸው አናልፍም። ይኸው ስንት ስንት ዓመት ሊሆናቸው ነው ይህንን ድራማ ከጀመሩት፣ ራሱ እስካሁን ድረስ እንደቀጠለ ነው። ሰብስክራይቡም እንደቀጠለ ነው። ማሻላ አላ የጨምራላችሁ ይቶ እንደቀጠለ ነው። በነገራችን ላይ ድራማ ፕራንክ ብለን ከምናየው ላይም ወንድ ለሆነ ሰው ጎበዝ ለሆነ ሰው አቅላለው ሰው ትምህርት ይወስዳል። የምር እንደዚህ ቢሆንሳ የምር በእኔ ላይ እንደዚህ ቢደርስብኝስ፣ እንዴት ነው ምወጣው፣ እንዴት ነው ማደርገው የሚለውን ከፕራንክም ሆነ ከድራማዎች ብዙ መማር እንችላለን። ስለዚህ አይተን መውሰድ ያለብንን እንወስዳለን ማለት ነው አሁን ተለው ብለሽ ሰይድ ላይ ደዊና ሰይድና ሶምያ ትክክለኛ ባልና ሚስት ናቸው። ነገራችን ላይ አሁንም እስካሁንም ሀዩ ለድራማው ድምቀት ነው። ሀዩ ለድራማው ድምቀት ነው። ደስተኝ ተደስቸ ሳልጨርሽ ለሀዘን በቃ ንግስቴ፣ አይዞች ጀሚላ ትገኛለች። ከሁሉም ችግር አለ ያውጣሽ። ሚስኪን የምር መስላቸው የትናንትናው ደስታ እንግዲህ ያው ውሃ ተቸልሶበታል ማለት ነው። ትናንትና በጣም ብዙዎቻችን ሱምያ ሱምያ ሱምያ ጀግና ጀግና እያለ ስንል ነበረ። አሁን ትንሽ ወጣ ብሏል። ለማንኛውም ቤተሰብ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ስለምሰጥ ኮሜንቶች፣ አስተያየቶች ከልብ አመሰግናለሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። በድጋሚ ላይክ ሸር